እማ እንዴት ነሽ? እንዴት ነሽ? ደህና ነሽ አለሽ? ትበረቻለሽ። አይዞሽ። እሺ። ከከብቶቹ ጋር ነው የወሰዱት? ከከብቶቹ ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደርጓችሁ? አንበረከኳችሁ? ማማ አለመጥቀስ ትቻለሽ። የተወሰኑትን የተወሰኑትን መጥቀሳችን፣ ከእናንተ ጋር ያሉትን ሰዎች ማለት የከናንተ ጋር ወስደው እዚያ አንበረከኳቸው? ንገሪኝ እስቲ ማማ ናቸው እምወድሽ፣ ጋሼ ሄሊ፣ ሶፊያንያስ፣ ሚኪያስ አበበ፣ ሰርኬ መርቺ፣ ጠንክሪ። አምላክ አንቺ ጋር ይሁን። እግዚአብሔር አለ ትድኛለች። ትደኛለሽ እሺ፣ ትደኛለሽ። እኔ ቆንጆ እግዚአብሔር ካንቺ ጋር አይሁን ቅዱስ ሚካኤል